መንግስት በኩል በቂ ድጋፍና ዝግጅት ተደርጓል ብዬ እኔም አላስብም። ምክንያቱም ባለፈው ያጸደቅነው የኢትዮጵያ ንግድ ባንክን እዳ ወደ መንግስት ወደ ገንዘብ ሚኒስቴር የማሸጋገርና የንግድ ባንክን ፋይናንሲንግ አዋጁ ዓላማው ይመስለኛል ንግድ ባንክ ኮምፒቴቲቭ ሆኖ ዝግጁ እንዲሆን እሱ መንግስት የራሱ ባንክ ስለሆነ እሱም ማድረጉ ይጠበቃል። በዛው ልክ ግን ደግሞ የዜጎች ሀብት የሆኑ የግል ባንኮች ላይ ኮምፒቴቲቭ ኤጅ እንዲፈጥሩ የማስቻል ከውጭ ከሚመጡ ባንኮች ጋር ተወዳድረው በማርኬት ውስጥ ሰርቫይቭ እንዲያደርጉ እንዲኖሩ የማድረግ ስራ ምንም የተሰራ ነገር እንደሌለ ነው ማቀው መንግስት በርግጥ ፋይናንስ ላይ ያደርጋቸው ይችላል፣ ሊያደርግም ይችላል። የውጭ አገር መንግስታት የግል ባንኮችንም ቤላውት ያደርጋሉ። እንደዚህ አይነት ችግር ካለ ድጎማ ሊያደርጉ ይችላሉ። ቢያንስ እንዲሁ አቅሙ የለንም እና ድጎማ ማድረግ አንችልም እንኳን ቢባል በተለያዩ አይነት ማበረታቻዎች አሴት እንዲፈጥሩ፣ ጠንካራ የተወዳዳሪነት አቅም እንዲያዳብሩ ባልተሰራበት ሁኔታ የግል ባንኮች ይጥፉ ብለን የመወሰን ያክል አይደለም ወይ? ይሄ ሁኔታ በእርግጥ በፖሊሲ ደረጃ አወዛጋቢ ነው። ይሄ ኢንፋንት ኢንዱስትሪ ፕሮቴክሽን ሚስት ፖሊሲ ራሱ ፕሮቴክሽኑ እስከምን ያክል ነው የሚለው ነገር በኢኮኖሚስቶች ዘንድ ብዙ ያወዛግባል። ግን ደግሞ እንዲሁ ዝም ብለን ከዓለም አቀፍ የፋይናንስ ተቋማት ብድር ለማግኘት ስንል ብቻ በዚህ ደረጃ የፖሊሲ ነፃነታችን በማጣታችን ኢመርጅ እያደረጉ ያሉ ባንኮችን ለምሳሌ ብዙዎቹ የእኛ ባንኮች ሁለት ዓመት ሶስት ዓመት የሆናቸው ናቸው። አማራ ባንክ፣ አሃዱ ባንክ፣ ሲንቄ ባንክ፣ ሌሎቹንም ባንኮች መጥቀስ ይቻላል። በእነዚህ ባንኮች ደግሞ በእያንዳንዱ ባንኮች በመቶ ሺዎች የሚደርሱ ባለአክሲዮኖች ኢንቨስት አድርገዋል። እና እሱ ጉዳይ እኔ በጣም ያሳስበኛል። ሁለተኛው ጉዳይ ከአገራዊ የሬጉላቶሪ አቅማችን፣ የተቋማዊ የሬጉላቶሪ አቅማችን ጋር የሚያያዝ ነው። ብሔራዊ ባንክ ከውጭ የሚገቡ ባንኮችን ምን ያክል ሬጉሌት የማድረግ አቅም አለው? ምን ያክል የቴክኖሎጂ የባለሙያ አቅም አለው የሚለው ጥያቄ አለ። ቅድም የተከበሩ አቶ ማሞ ሲገልጹ እንደነበረ ለምሳሌ የክሪፕቶ ከረንሲ ጉዳይ ሲነሳ ነበር። አይ ቲንክ ክሪፕቶ ከረንሲን መፍቀድ ያልቻል ነው ግሎባል ሁኔታው ስላልፈቀደልን አይመስለኝም፣ ሬጉሌት የማድረግ አቅም ስለሌለው ይመስለኛል ብሔራዊ ባንክ እንጂ የክሪፕቶ አሁን በዓለም ላይ ያለው ዳይናሚዝም ኢትዮጵያ ውስጥ እንዲፈቀድ ማስቻል ነበረበት ብዬ አስባለሁ። ምክንያቱም አንድ ቢትኮይን ኦልሞስት ባለፉት ሁለት ሶስት ወራት ብቻ መቶ ፐርሰንት ጭማሪ አሳይቷል ገበያው ላይ እና ተቋማዊ የሬጉሌሽን አቅም በሌለን ሁኔታ የውጭ ባንኮችን ምን ያክል መቆጣጠር እንችላለን? ሲነሳ የነበረው የካፒታል ፍላይት ወይም ደግሞ የካፒታል የማሸሽ ስጋትስ እንዴት ሊቀረፍ ይችላል? እሱ በቂ ዝግጅት የተደረገበት አይመስለኝም እና አይ ቲንክ አሁንም እነዚህ ባንኮች የገንዘብ ማሸሻ መንገድ እንዳይሆኑ መግባታቸው ገንዘብ የማሸሽ ችግር እንዳይፈጥር እና ከፍተኛ የሆነ ፋይናንሻል ኢንስቴቢሊቲ እንዳይፈጥር ስጋት አለ። ሦስተኛውና ከውጭ ባንኮች መግባት ጋር ተያይዞ ሊነሳ የሚገባው ስጋት የእኛ ባንኮች አነሰም በዛ ለድሃው ለአነስተኛና ለመካከለኛ የቢዝነስ ተቋማት ያበድራሉ። የውጭ ባንኮች ቢገቡ ግን ቅድም እንዳልሁት የሀገር ውስጥ ባንኮችን በተለይ አዳዲስ ባንኮችን ከገበያ ሊያስወጣቸው ይችላሉ። እነሱ ከወጡ በኋላ ደግሞ ብዙ ጊዜ ሊያበድሩ የሚችሉት ወይ ኢትዮጵያ ውስጥ ላሉ ትራንስናሽናል መልታይናሽናል ለሆኑ ኮርፖሬሽኖች ነው ወይም ደግሞ በጣም ከፍተኛ አቅም ለገነቡ ባለሀብቶች ነው የሚሆነው። ያ ደግሞ አነስተኛ መካከለኛ ቢዝነሶችንና ግለሰብ ተበዳሪዎችን ብድር የማግኘት ሁኔታን በጣም የሚጎዳ ይመስለኛል። በእርግጥ አሁንስ ባንኮቻችን ድሃውን እያበደሩ ነው ወይ የሚለው ነገር ክርክር ሊያስነሳ እንደሚችል አውቃለሁ። ግን ትንሽም ቢሆን እያበደሩ እንዳለ ደግሞ ግልጽ ነው እና እሱስ አጠቃላይ የግለሰቦችን የመካከለኛና የአነስተኛ ቢዝነሶችን ብድር የማግኘት እድል አያቀጭም ወይና ኢንዘሎንግተርም በአገሪቱ በሀገሪቱ የቢዝነስ ኢንቫይሮንመንትና ኢኮኖሚ ላይ ጉዳት አያስከትልም ወይ ለማለት ነው እኔ። ይሄ አዋጅ ከመጽደቁ በፊት የቤት ስራችን ሰርተናል ብዬ አላስብም። ቢያንስ ያሉን የግል ባንኮች ወደ አራት ወደ አምስት መርጅ ተደርገው ኮምፒተንት እንዲሆኑ ተደርጎ የካፒታል አቅማቸውም ጠንከር ብሎ መወዳደር ቢያንስ ከአፍሪካ ሊገቡ ከሚችሉ ባንኮች ጋር የመወዳደር አቅም ሳናዳብር የሆነ እያስገባ ነው ያለ እንግዲህ ፈጣሪ ይሁናችሁ ከማለት ውጭ እግል ባንኮችን ምንም የሚባል ነገር ያለ አይመስለኝም። አመሰግናለሁ።